በወልቃይት ላይ አዳዲስ ጉዳዮች እንዳሸን እየፈሉ ይገኛሉ። ሕወሓት የጦርነት ድቤ ድለቀውን የቀጠለ ሲሆን በነ ኮሎኔል ደመቀ በኩልም ዝግጅቱ ተጠናክሮ እንደቀጠለ እንደሆነ መረጃዎች ጠቁመዋል። በዚህ ማህል ታዲያ ባለፈው እሑድ አቶ ጌታቸው ረዳ ወልቃይት ሁመራ መገኘታቸው እጅግ ትኩረት የሳበ ጉዳይ ሆኗል። በጉዳዩ ላይ ሕወሓት መግለጫ ያወጣም ሲሆን ይህ ሴራ ነው የአማራ ኃይሎች በአስቸኳይ ለቀዊጡ ሲል አስጠንቅቋል። በዚህ ጉዳይ ላይ ከወልቃይት ጠገዴ ዋና አስተዳዳሪ አቶ አሸተ ደምለው ጋር ቆይታ አድርገናል። አቶ አሸተ ስለ ሕወሓት የጦርነት እንቅስቃሴና ዛቻ፣ የተከዜ ዘብ እያደረገ ስላለው የጥንቃቄ እርምጃ፣ እንደዚሁም ደግሞ ባለፈው እሁድ፣ አቶ ጌታቸው ረዳ፣ ኮሎኔል ደመቀ ዘውዱ እንደዚሁም ደግሞ እርሳቸው በተገኙበት ውይይት ላይ ምን ምን ጉዳዮች ተነሱ በሚለው ዙሪያ ቆይታ አድርገናል። ወደ ቃለ መጠይቁ እናምራ። አቶ አሸተ ደምለው የወልቃይት ጠገዴ ዞን ዋና አስተዳዳሪ፣ ለቃለመጠይቅ ፍቃደኛ ስለሆኑልኝ እጅግ አድርጌ ነው የማመሰግነው። እንግዲህ በሚዲያም እንደተከታተል ነው ባለፈው እሁድ ከፌዴራል መንግስት ተወካዮች፣ ግለሰቦችና አመራሮች ጋር ውይይት አድርጋችሁ ነበር። በተፈናቃዮች መመለስ ዙሪያ የጠቅላይ ሚኒስቴሩ የአፍሪካ ቀንድ ልዩ አማካሪ አቶ ጌታቸው ረዳ እንደዚሁም ደግሞ የሰላም ሚኒስቴር ተወካዮች የተገኙበት ስብሰባ ነበር። አጠቃላይ የውይይቱ መንፈስ ምን ይመስል ነበር መግባባት የተደረሰበት ነው ወይ ውይይታችንን እ በዚህ ጥያቄ እንጀምር አመሰግናለሁ እሺ ተደምለው በላሉ በአማራ ክልል የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ ነው አሁን በሰሞኑ እሑድ ላይ ያካሄድ ነው መድረክ የፌዴራል ላይ በነበረን ውይይት ቀደም ብለንም በኢዚያ በሰጠነው መግለጫ መሰረት ተመስርቶ የሰላም ሚኒስትሩ ቦታው ድረስ መጥቶ ለማወያየት በቅቷል። ያለው ሁኔታ ምን ይመስላል ብሎ አመራሩን የማንነት ኮሚቴውንም አወያይተው ተመልሰዋል። ዋናው ውይይቱ የነበረው ተፈናቃይን መመለስ በተመለከተ ዙሪያ ከሕዝቡ ጋር ለመወያየት ከአመራሩ ጋር ለመወያየት መንግስት በያዘው ዕቅድ መሰረት እኛም ወርደን ሕዝቡንም ጠቅላላ መዋቅሩንም ስናወያይ ሰንብተናል። ሰላማዊ የትግራይ ተወላጆች በዞናችን የሚኖሩ በሺ የሚቆጠሩ አሉ እነሱንም ጭምርት እኔም ኮሎኔልም ባለንበት አዋይተናቸዋል። እነሱም ያነሱት ይሄ ትክክልና ተገቢ ነው፣ ሰላማዊ ውይይት በጣም አስፈላጊ ነው። እኛ ሕወሓት እየበደለን እንጂ እየጠቀምን አይደለም የሚል የትግራይ ተወላጆች በነበረው መድረክ አንስተዋል። እዛ ያለ ህዝባችን እየበደለው እንጂ እየጠቀመው እንዳልሆነ እኛም ተገንዝበናል። አሁን የሚያስፈልገን ሰላም ነው፣ አብሮነት ነው የሚያስፈልገን የሚል በትግራይ ተወላጆች በነበረው መድረክ ሀሳብ ተነስቶ ታስተጋብቷል ማለት ነው። ይሄን መሰረት አድርገን ጠቅላላ አመራራችን የማነት ኮሚቴው ህዝቡ እስከ ታችኛው ድረስ አዋይተን ሰንብተን ስለነበር እሁድ ላይ ደግሞ ሰላም ሚኒስትሩ እና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳም መጥተው ውይይት አካሂደናል ማለት ነው። ዋናው ውይይቱ ምንድነው የነበረው? ዘላቂ ሰላምና አብሮነትን የሚያረጋግጠው መንገድ መከተልና ተፈናቃዮች ማን ነው የሚለውንም ጭምርት አንስተን ተነጋግረናል። ባለፉት ሰላሳ አመታት የወልቃይት ጠገዴም ሲፈናቀል የኖረ ነው። ይህም ጭምርት በአግባቡ ተመልሶ የተቋቋመ ባለመሆኑ ይሄ በዚህ መግባባት አለብን ተብሎ ሀሳብ ተሳታፊዎችን አንስተዋል። አመራሩ ሀሳቡ አንስቶ ይህም አንዱ አካል ነው። በሰላሳ አመት የወልቃይት ጠገዴ ባለፉት ግፈኛው መዋቅር በወያኔ ሲፈናቀሉ የነበሩትንም ከሱዳንም ያሉት በሀገራችን ያሉ ክፍሎች አካባቢዎች ተመልሶ መቋቋም እንዳለባቸው፣ በተመሳሳይ አሁን ከሰሜኑ ጦርነት ተከትሎ ተደናግጠው ሄደው የነበሩ የትግራይ ተወላጆችም ተመልሰዋል። ተደናግጠው ሂደው የነበሩ ጦርነት ያው መጥፎ ነው፣ ለጊዜው ያደናግጣል። ከዛ በኋላ ወደ ቀልበ ስትመለስ እኔ ወንጀል የለኝም እኔ ሰላማዊ ኑሮን የምፈልግ የሚል ሰላማዊና የዋሃው የትግራይ ተወላጅ አሁን መጥቶ በዞናችን እየኖረ ይገኛል። በልማቱም በሰላሙም ቀና የሆነ ተሳትፎ እያደረገ ይገኛል። በራሱ ተነሳሽነት ነው የተመለሱት? አዎ በራሳቸው ተነሳሽነት ከወንጀሉ ነፃ የሆኑ ተመልሰው አሁንም በዞናችን አሉ ማለት ነው። እንኳን እኛ ልናፈናቀል አትሄዱም ብለንም ጭምርት የከለከል ናቸው። ተደናግጠው ሊሄዱ ሲሉ የአካባቢው አስተዳደርና ሕዝብ ነው ወዴት ነው የምትሄዱት? አትሄዱም እኛ በኢትዮጵያዊነታችን እኮ እንቀጥላለን። ቀባችን ከሕወሓት ጋር እንጂ ከትግራይ ህዝብ ጋር አይደለም። ለምንድን ነው የምትሄዱ? አትሄዱም ብሎ ሰውም አስተዳደሩም ለማስቀረት ጥረት ተደርጓል። በዚህ መሰረት ተደናግጦ የሄደውን ሰላማዊ ኑሮ በራሱ መጥቶ ተመልሶ ገብቷል። አሁንም ቢሆን በሰላም ለመኖር ህዝብ በፊትም ያው አካባቢ መቶ ሰፍሮ ሰፋሪ ነው የነበረው መቶ ሰፍሯል። በፕሮግራም ያሰፈረው ነው ፒ ኤል ኤፍ አካባቢውን ዲሞግራፊውን ለመቀየር የሰፈራ ፕሮግራም ሱዳኑ ከመከላከያ የነበረው አርምድ የሆነ ፎርስም ቀንሶ አምቶ ያሰፈረበት መሆኑን ግልጽ ነው። ስለዚህ በሰፈራ እንደመጣ ይታወቃል። ሰላማዊ ሆኖ መኖር ግን በኢትዮጵያዊነቱን የሚያምን ትግራዋይ አሁንም ቢሆን ይቀጥላል። ተጠናክረን እንቀጥላለን፣ አብሮነታችንን ይዘን እንዘልቃለን ብለው አሁንም ቢሆን ተከባብረው የሚኖሩ ዜጎች አሉ። ምሳሌ ማይካድራ ያክል ጨፍጭፎ የሄደ ቡድን አሁንም ማይካድራ ላይ የትግራይ ተወላጆችም አሉ። ሰላማዊ ሆኖ መኖር ይቻላል፣ ወንጀለኛው ግን በሕግ መጠየቅ አለበት ሚል አጽንኦት ሰጥቶበታል። በዚህ በነበረው መድረክ የህዝብ ለሕዝብ መድረክ ያስፈልጋል፣ እርቅ ያስፈልጋል፣ ምክክር ያስፈልጋል፣ ንግግር ያስፈልጋል፣ ውይይት ያስፈልጋል ሚል ጥሮት የተሰጠባቸው ጉዳዮች ናቸው በጣም ጥሩ እንግዲህ አሁን ከውይይቱ በኋላ በርከት ያሉ ጉዳዮች ሲነሱ ነበር በተለይም ከህዋት በኩልም የተነሱ ጉዳዮች አሉ እንደዚሁም ከሌሎች የትግራይ የፖለቲካ ፓርቲዎችና ፖለቲከኞች በኩልም እየተነሱ ያሉ ጉዳዮችን ለማየት ሞክሬ ነበር ና አሁን ይህ ተፈናቃዮችን ለመመለስ የሚደረገው ጥረት ህዋትን ያ ሕወሓትን ያላጠቃለለ በመሆኑ ሕወሓትን ያገለለ በመሆኑ ተፈጻሚ ላይሆን ይችላል የሚል ስጋታቸውን ያቀርባሉ። እንደዚሁም ሕወሓት ባወጣው መግለጫ ላይ ሴራ ነው ይሄ ውይይት ባለፈው ወድ የተደረገው ውይይት የሴራ እንቅስቃሴ ነው፣ የአማራ ኃይሎች ጠቅልለው መውጣት ነው ያለባቸው የሚል ነገር አንስቷል። ለዚህ ምን ምላሽ ነው የሚሰጡት? እንግዲህ በመጀመሪያ ሕወሓትና ሰላም ጠበኞች ናቸው ሕወሓትና ሰላም ጠበኞች ናቸው። ሕወሓት በባህሪው ሰላም አይወድም። ሁልጊዜ ጭቅጭቅ፣ ሁልጊዜ ጦርነት መደገስ ነው የሚፈልግ። የውሸት መዝሙር ይዘምራል ግን አይኖርበትም። ጸረ አብሮነት ነው ያለው፣ ጸረ አንድነት ነው ያለው። ይሄ በመሆኑ በህዝቦችን ይዞ እንደ ቀብድ መያዣነት የሚጠቀምባቸው ካልሆነ በስተቀር በሰላም አብሮነትን እንዲኖር ህዝብ ተቀራርቦ ችግሩን እንዲፈታ ውይይት ጠል መሆኑን አንዱ ማሳያ ነው። ውይይት፣ መወያየት፣ ሰላማዊ ንግግር፣ ተነጋግሮ ሰላማዊ ዜጎች መመለስ፣ አይ አልልካቸውም፣ አልፈልጋቸውም፣ ወደዛ አልልክም፣ አልመልስም የሚለው ከንግግር ጸረ ንግግር እንደሆነ ጸረ ውይይት እንደሆነ ለውይይት ዝግ የሆነ ስለሆነ ይህን አንዱ መገለጫው አድርገን መውሰድ ይኖርብናል። ግን ከሕወሓት ጋር ለመነጋገር ሞከራችሁ ነበር ለሰላም ንግግርም ስለማይፈልግ በሰላም ዜጎች ተቀራርቦ እንዲነጋገሩም ስለማይበጅ ስለማይሻ ይሄ ኃይል ይሄ ሁልጊዜ ጊዜ ጦረኝነት የሚፈልግ ጦርነት የሚደግስ በፕሪቶሪያዊ ሰላም ስምምነት እኮ አንድም የተገበረው ነገር የለም። መውሰድን ማየትም ይቻላል። ፕሪቶሪያ ሰላም ስምምነት ስሙን ይጠራዋል እንጂ ደጋግሞ ግን አይኖርበትም፣ አይተገብረውም። ትጥቅ መፍታት ነበረበት አልፈታም። ወታደሮቹ መሸኘት ነበረበት፣ አልሸኘም። አሁንም ቢሆን በስመ ተፈናቃይ እየነገደ መኖር የሚፈልግ የሕዝቦችን ችግር መፍታት ሳይሆን ማባባስን አበክሮ የሚሰራ ኃይል በመሆኑ አሁንም ቢሆን ወልቃይት ጠገዴ ላይ ያለ ሕዝብ ጠቅላላ ይውጣልኝ፣ እኔ ልኖርበት። ይሄ ደግሞ ፈጽሞ የሚሆንበት መንገድ አውድ የለም። ነባራዊም ህሊናዊ ሁኔታም አይፈቅድም። ምክንያቱም የወልቃይት ጠገዴ ሕዝብ ጥንትም የኖረበት ነው። በኃይል ሲመጣም እንቢኝ ብሎ የታገለበት ነው። ስለሆነም አሁን ያን አካባቢ የአማራ ኃይሎች ይውጡልኝ ምናምን ምናምን የሚለው እሱ አይሰራም፣ ሊሆንም አይችልም። በሰላምና በህግ የሚፈታ እንጂ በጉልበትና በኃይል የሚቋጭ ችግር የለብንም። ስለሆነም በኃይል በጉልበት የሚመጣ ከሆነ የወልቃይት ጠገዴ የአማራ ሕዝብ ብቻው አይደለም የሚታገለው መላው ኢትዮጵያውያንም ይታገሉታል። ስለዚህ ሀገርንም መዳፈር ስለሆነ ቀጠናውም ለሀገረ መንግስት ግንባታ ላይ ጉልህ ፋይዳ ያላት ቀጠና በመሆኗ የጋራችን ትሆናለች ማለት ለሰላም ንግግር ግን ሁላችንም ክፍት ሆኖ መነጋገሩ ለህዝቦች ይበጃል። ጦርነት ለአንዱ ጠቅሞ ሌላው ጎድቶ የሚሄድ ስላልሆነ ጎጂ ስለሆነ እሱ መቅረት ያለበት ነገር ነው። ጦርነት አዋጭ መንገድ አይደለም የሚል ነው የኛ አቋማችን። በጦርነት ለሚመጣ ኃይል ግን ሙሉ ዝግጁ ነን። ምክንያቱም ጦርነት ከዚህ በፊት አይቶታል፣ ቀምሶታል፣ ማንን እንደጎዳ ስለሚያሳይ ጦርነት ለሁላችንም ስለማይጠቅም ከጦርነት የራቀ ለሰላም ንግግር ቅርብ ሆኖ መነጋገር ግን ይበጃል ብለን እናምናለን። መንግስታችን ደግሞ አሁንም የያዘው አቋም ለሰላም ንግግር በሩ ክፍት አድርጎ ሀሳቦች ካሉ ይሸራሸሩ፣ ጥያቄዎች በህግ ይፈቱ በህግ ምክንያቱም የወልቃይት ጠገዴ አማራ ማንነት ነው ስን አስመላሽ ኮሚቴ ይዞት ሲነሳ ጥያቄው በሰላም በህግ በዲሞክራሲ መንገድ እንዲቋጭ እንጂ በጉልበትና በሀይል ነፍጥ ጠንግቦ አይደለም የጠየቀው። ይልቁንስ ይህን ጥያቄ ለጠየቁ ሀይሎች ግን ሲያሳዳቸው ሲያፍናቸው ሲያንገላታቸው እንደነበር ይታወቃል። ጎንደር ሐምሌ አምስት ላይ ወልቃይት ጠገዴ ላይ ጨፍጭፎ አልበቃ ሲሉ ጎንደር መቶ ሐምሌ አምስት ላይ ጀግናው ኮረን ደመቀል ለመያዝ ለመግደል አስቦ ስለነበር ጀግናው ግን እጄን አልሰጥም ብሎ ደግሞ በተኮሰው ጥይት ለአማራ ሕዝብም ለመላው ሀገርም የለውጥ ቀንዲል ክብሪት ለኳሽ ሆኖ ያገለገለች ናት። ይሄ ጥያቄ ይሄ መንግስት ያወቀው ፀሐይ የሞቀው ጥያቄ ከዚህ በኋላ በኃይል የሚዳፈን በጉልበት የሚወሰድ በጦርነት የሚቋጭ ጥያቄ አይደለም፣ በሕግና በሰላም ነው የሚቋጨው የሚል አቋም ይዞ ሲጠይቅ ነው የቆየው። አሁንም ትግላችን በሰላም እና በህግ እንጂ በጉልበት እና በኃይል የሚፈታ ችግር የለም፣ የሚል ይዘን ነው የምንነጋገር። ያለን ለሰላም በራችን ክፍት ስለሆነ ነው እንጂ ጌታቸው ረዳ ሕወሓት አልነበረ ማለት አይደለም። ለሰላም በሩ ዝግ ስለሆነ ኃይል ለሰላም ንግግር ከሚሆን ይልቅ ለወረራ እየተዘጋጀ ጦርነት እየተዘጋጀ ያለ ኃይል ይሄ ለሰላም በር ክፍት ነው ማለት አይደለም። ይሄ ዝግ ነው ለኛ። ምክንያቱም ሕወሓት ሁልጊዜም ጦርነት ድግስ እየደገሰ ወረራ እየዘመረ አንዱን ለአንዱን አፈናቅሎ ያንን ሀይል አውጡልኝ እኔ ልግባ የሚል ይሄ አንዱ ወጥቶ ሌላው ገብቶ የሚኖርበት አውድ ጊዜ የለም፣ አክትሟል። ለዛም ነው ጌታቸው ረዳ ከነሱ ከህወሀቶች አፈንግጦ ወጥቶ ስለ ሰላም ለትግራይ ህዝብም ለአማራ ህዝብም ሰላም ይበጃል የሚል መዝሙር ይዞ መጥቷል። ለሰላም ንግግር ግን ሀሳቦቹ ሰላም በራችን ክፍት ነው ማለት በጉልበት ለሚመጣ እንታገል ማለት ግን አይደለም ይቀጥላል ፤ ምክንያቱም ሰላማችንም ይዘን እንቀጥላለን። ሰላም በአንድ ወገን በመውደድ ብቻ ሳይሆን ሁሉም ወገን ሲወዳትም፣ ሁሉም ወገን ሲፈልጋትም፣ ሲመኛትም፣ ሲተገብራትም ነው። እና በሰላም ንግግር እኛ ለሰላም ንግግር ምንፈራው ሀሳብ ስለሌለ የእውነት የፍትህ ጥያቄ ስለሆነ ጥያቄያችንም ትግላችን ነው። ለዛም ነው ከዚህ እውነትና ፍትህ ላይ ቆሞ ለሚነጋገር የትኛውም እነጋገራለን። ለጦርነት ሊወረድ ሊገለን አውጡልኝ እነሱ ይውጡልኝ፣ እዛ ያለ አማራ ኃይል ይውጣልኝ የሚለው ግን አይሰራም። ይሄ ተገኝ ትክክልም አይደለም። ዝም ብለን የምናየው አይደለንም። በጣም ጥሩ። እንግዲህ ምናልባትም እርሶም ተመልክተውት ሊሆን ይችላል ባለፈው ሳምንት ባለፉት ሁለት ሳምንታት ሊባል የሚችል መልኩ በማህበራዊ ሚዲያዎች ላይ በተለይም እዛ በእናንተ አካባቢ ሸረሪን አካባቢ ያለ አርሚ ሰባ የሚባል የሕወሓት የታጠቀ ኃይል አለ። በሱዳኑም ጦርነት እየተሳተፈ እንደሚገኝ መረጃዎችም እንደዚሁም ማስረጃዎችም እንዳሉ ማስረጃዎችም እንዳሉ ይታወቃል። እና ይህ ኃይል በቅርቡ ወደ ወልቃይት በኃይል አስመልሳለሁ በሚል አዳዲስ የወታደሮችንም እያስመረቀ እንደሚገኝ የተንቀሳቃሽ ምስል ጭምር አሰራጅቷል። እና አሁን ሕወሓት በጦርነትም ጦርነትንም ወልቃይትን ለማስመለስ ጦርነትን እንደ አንድ አማራጭ ይዞ እየተንቀሳቀሰ እንደሚገኝ ነው መረጃዎች የሚጠቁሙት። እና ለዚህ ታዲያ እናንተ ምን አይነት ምላሽ ለመስጠት ዝግጁ ናችሁ? በኃይል የሚመጣ ነገር ካለ ምን ያህል ተዘጋጅታችኋል? እኛ አሁን ምንድን ነው አሁንም ቢሆን ቲፒኤልኤፍ አካባቢ በኃይል ወራለው እያለ ሰርጎገብን ገብን በመላክ አልፎ አልፎ ደግሞ ግጭቶችን በመፍጠር የእሱ ተላላኪ ባንዳዎችንም በማዘጋጀት አልታገለንም ማለት አይደለም። እየታገለንን ያለ እነዚህ ተላላኪ ባንዳዎች እነማን ናቸው? ተላላኪ ባንዳዎች አሁን አንዱ ከሱ ነው ከራሱ ሁለተኛ ከዚህ አማራ መስሎ ግን በአማራ ስም የሚነግደው ሀይል አማራ ሳይሆን አማራ ነኝ የሚል ግን የአማራነት ትግል በጥልቀት ያልገባው ወያኔ ደግሞ ለጊዜው እነሱም መሸጋገሪያ ድል አርጎ ተጠቅሞ መምጣት ይህ አስራ ዘጠኝ ሰባ ሁለት አንዱ ሕወሓት የተጠቀመበት የማታለል ስልት እና በነዛ ሽፋን አድርጎ ተጠቅሞ ድጋሚ መለሳሉ ብሎ የሚያስበው ነው። ይሄ ደግሞ ያለፈበት ፋሽን ነው። እዚህ በፊት የተፈጠረው ስህተት ድጋሚ አይደገምም። አሁንም በወረራ በተለይ ሳምሪ ቡድን በሱዳን ቀጠና ያለው ባለፈው ትንኮሳ አድርጎ ነበር። ትንኮሳው ሲያደርግ የተከዜ ዘብ አጸፋ ምላሽ ሰጥቷል። አሁንም ቢሆን በጉልበት በኃይል ወደ ቀጠና መጣለው የሚል የትኛው ኃይል አይሳካለትም። ይሳካለት አይችልም። ሙሉ ዝግጁ ነን። ህዝባችን ሙሉ ዝግጁ ነው። የሀገር መከላከያ ሰራዊት ጋር እጅና ጓንት ነን። ነው እየሰራ ነው ያለ ነው። ምክንያቱም ወልቃይት ጠገዴ የወልቃይት ጠገዴ ሰላም የኢትዮጵያ ሰላም ስለሆነ የወልቃይት ጠገዴ ሰላም የአማራ ሰላም ስለሆነ ስለሆነም ኮሪደሩ በጣም ወሳኝ ነው። ጆ ስትራቴጂ አቀማመጡ ያለው ፋይዳ ስለዚህ የትኛውም ሀገር አፍራሽ ሀይል በሚመጣበት እንዳመጣጡ ልኩን ለመስጠት ሙሉ ዝግጁ ነን። እኛ የተከዜዘብ አለ፣ ሚሊሻውም አለ፣ መከላከያም አለ። ስለዚህ እጅና ጓንቱ ነው እየሰራን ያለ ነው። ጥያቄያችን የማንነት ነው። የወሰን ጥያቄ አለን። እሱ ብቻ አይደለም ሀገርንም የመጠበቅም ኃላፊነት አለን ብለን ወኔ፣ ቁጭት፣ እልህ፣ ተስፋ ይዘን እየሰራን ያለን ሰዎች ነን፣ አስተዳደር ነን። በዚህ መሰረት ለየትኛውም በጉልበት ለሚመጣው ኃይል ልኩን ለመስጠት ሙሉ ዝግጁ ነን ማለት ነው። በጣም ጥሩ። እንደው የመጨረሻ ጥያቄ ላርጋትና አቶ አሸተ፣ ምናልባት እንደው ካለፉት ሁለት ሳምንታት ወዲህ እርሶም አይተውት ከሆነ ዘኢኮኖሚስት አንድ ዘገባን አውጥቶ ነበረ። በቅርቡ በወልቃይት አካባቢ ውጊያ ሊቀሰቀስ ወይም ግጭት ሊነሳ ይችላል የሚል ትንተናን ይዞ ወጥቶ ነበር። የተለየ ከወትሮ የተለየ የወታደራዊ እንቅስቃሴዎች አሉ በእናንተ አካባቢ? አሁን ብዙ ምን በዛም የለም ነገር ግን እንደዚህ አይነት የሚያወጡ የዛ ኢኮኖሚስት የምንበለው ሌሎች የዓለም አቀፍ ድርጅቶች የሚያወጡት ከውስጣቸው የሕወሓት ቅልብተኛ የሆነ አልፎ አልፎ የሚጽፋቸውን ያን መሰረት አድርጎ ሊሆን ይችላል። ነገር ግን እነሱ ያላቸውን ኃይል ለማስጠጋት ለመተንኮስ ሙከራ እንዳደረጉት አለ ዝግጁ ነን ይላሉ። ነገር ግን አካባቢው ሙሉ ዝግጅቱን አጠናቆ ህዝቡንም ቆቅ ሁኖ ነቅቶ እየጠበቀ ነው ያለው። ያና ከወልቃይት ጠገዴን መንካት ያው ዓይንህን መንካት ስለሆነ ከዚህ በኋላ ወደፊት እንጂ የለም ወደኋላ ብሎ ህዝባችንም በስነ ልቦናው ተዘጋጅቷል። እዛ ያለ ታጣቂዎቻችን፣ ሚሊሻዎቻችን ተከዜዘብም መከላከያችንም በጋራ በቅንጅት አሉ የሚባሉ ቦታዎች በሙሉ ይዘን ተዘጋጅተናል። ህዝባችን ደግሞ አስተማማኝ ደጀን ነው፣ የኋላ ደጀን ነው። ልፍሉ ደግሞ የግንባር ደጀን ሆኖ ሲታገል የቆየ ነው። ባለፉት ሶስት የሕወሓት የወረራ ሙከራዎች የነበሩ የህልውና ዘመቻም የህግ ማስከበር ዘመቻም በነበረውም ህዝባችን አይተነዋል። አሁንም እሱን አጠናክሮ ይቀጥላል። በማንነቱ የሚዳፈረው ሊያጠቃው ሊወረው ለሚመጣ ደግሞ ማንም ህዝብ አይታገስም። ለዚህ አጸፋ ለመስጠት ደግሞ አስተዳደሩም ታጣቂዎቻችንም ዝግጁ ናቸው ማለት ነው። እና መንግስትም ለሰላምና ለንግግር ሰላማዊ ዜጎች ተቀራርቦ ችግራቸው እንዲፈቱ ብሎ የፈጠረውን አውድ ይጠቅማል እንጂ አይጎዳም። በጉልበትና በኃይል ለሚመጣ ደግሞ መንግስታችን ደግሞ ሙሉ ዝግጅት ወስዷል፣ ተዘጋጅቷል። እና መንግስት ደግሞ ለሰላም ንግግር ዜጎች ተቀራርበው ችግራቸው እንዲፈቱ በህግ ነገሩን እንዲቋጭ ጥያቄው እንዲቋጭ ሲል በጉልበትና በኃይል ለሚመጣ ደግሞ አይታገልም ማለት አይደለም፣ ይታገላል። ጥቅምት ሀያ አራት ሀገርን ሊዳፍር አማራን አዳክማለሁ ኢትዮጵያን መንበረ ስልጣኔን ማዕከላዊ መንግስት እቆጣጠራለሁ ብሎ ትን ያለውን ያኔም አልተሳካለት እንኳን አሁን ወታደራዊም፣ ሎጂስቲካዊም ሁሉም ነገር ዝግጅት ያደረገ መንግስት ለሰላምና ለውይይት ንግግር የህዝቦች ጥያቄ በህግና በሰላም ይስፈታ ማለት በጉልበት ለሚመጣ ሀይል አይታገልም ማለት አይደለም። መንግስት ይታገላል፣ ህዝቡም ዝም አይልም እና በዚህ መሰረት መንግስትም ይታገላል። ለሰላምና ለውይይት ንግግር ክፍትነን ማለት በኃይልና በጉልበት ለሚመጣ እንታገልም ማለት አይደለም። ይህንማ እንታገላለን እንጂ። ስለዚህ እንኳን አሁን አምስት ዓመት የነጻነት አስተዳደር አቋቁመን መሰረት ይዘን ጥንትም ቢሆን በጎ ጠረፍ ጠባቂ ህዝብ ነው የወልቃይት ጠገዴ ህዝብ። እነዚህ ችግሮቹን ደግሞ በሰላም እንዲፈቱለት ይፈልጋል። በጉልበትና በኃይል ለሚመጣው ደግሞ ከመንግስት ጎን ሆኖ ጠላቱን ይታገላል። መንግስትም ያን ቀጠና በሰላም እንዲቋጭ የህዝቦች ጥያቄ የእውነትና የፍትህ ጥያቄ ነው ብሎ አክብሮ ምላሽ ሰጥቶ አስተዳደሩ ተቋቁሞ እየተዳደረ ነው የሚገኘው ማለት ነው። ስለሆነም ከዚህ ባፈነገጠ መልኩ ለሚመጣ ኃይል ግን እንታገለዋለን ማለት ነው። በጣም ጥሩ። እንግዲህ አቶ አሸተ በወልቃይት ዙሪያ ከሰሞኑ እየተከሰቱ ስላሉ አዳዲስ ጉዳዮች እና ስላሉ አሁናዊ ሁኔታዎች ለሰጡን መረጃና ቃለ መጠይቅ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። በዋናነት የወልቃይት ተገዴ ጉዳይ የኢትዮጵያ ጉዳይ ነው፣ እልፍ ሲልም የቀጠና የምስራቅ አፍሪካ ቀጠናም ጉዳይ ነው። ይሄ ጠላት ሊመኝ ይችላል፣ ግን አይሳካለትም። ሊሳካለት የሚችል ጉዳይ አይደለም። አሁንም ቢሆን አሁን አጽንኦ ሰተን ስራዎቻችን እየሰራን ያለ ነው። መጠነ ሰፊ ስራዎች ተሰርተዋል። ለጠላት መምጫ በሮቻችን አንዱ ቅድም እንዳልኩ ባንዳ ጥንት እንዲሆን አለ፣ ባዳም አለ። ስለዚህ ባንዳና ባዳን መታገል ጊዜ የሚሰጠው ጉዳይ አይደለም ነገ ዛሬ የሚባል ስላልሆነ መታገል ያስፈልገናል። ግን እነዚህ ባዳና ባንዳ ያሏቸውን ኃይሎች እንደው በስም ሊጠሩልኝ ይችላሉ? እንግዲህ ባዳ ቀጠነው ለሁለት ሀገራት አጎራባች ነው። ስለሆነም ይህን መሰረት ተደርጎ፣ ግብጽ ታሪካዊ ጠላታችን ናት። በዚህ አድርጋ ሱዳን መሸጋገሪያ የተጠቀመች መምጣቷን አይቀርም። በተለይ ከታላቁ ህዳሴ ግድባችን መጠናቀቅ ጋር ተያይዞ ኢትዮጵያ ሰላም ሰላም ይመጣል፣ ብልጽግና ይረጋገጣል ብላ ስለምታስብ ይሄ እንዳይሆን አቅሟን የፈቀደ ሁሉ ከውስጥ ያሉ ባንዳዎችን እያደራጀች ስለምትልክ ስለምትደግፍ አንዱ ደግሞ ነጭ ፈረሶ ሕወሓት ነው ማለት ነው። ስለዚህ እሱና የእሱ መሰሎችን ሀሳቦች ተሸካሚ ለሆኑት ኃይሎች በሙሉ ማለት ነው በጣም ስለሆነ በዚህ ሀገር እንሄድበታለን። አሁን ደግሞ ነጻነቱ ተጎናጽፏል ነጻነቱን ማጣት አይፈልግም የወልቃ የጠገደ ህዝብ የአማራ ህዝብ ለዚህ ነጻነት ሲገለበጥ ባርነት ነው አደም የሆነው ለዚህ ባርነት ሲገለበጥ ነጻነቱ ሞለታል ማለት ነው ስለዚህ ባርነቱ ተገልብጦ ነጻነቱ የያዘ ሰው ድጋሚ ወደ ባርነት ሊጓዝ አይችልም እሱም አንዱ እንታገለዋለን እናቴን ያገባ ሁሉ አባት የሚል ደግሞ የባርነት መንገድም አይከተልም ስለዚህ ከነጻነቱ ፈቀቅ አይልም ማንነቱንም አይለቅም ማለት ነው አመሰግናለሁ አመሰግናለሁ አቶ ሸተ